የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስርዓተ ቀብር ተፈጸመ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው በተወለዱ 94 ዓመታቸው ጥቅምት 9 ቀን 2018 ዓ ምት ከዚህ ዓለም ድካም አርፈዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከአባታቸው አቶ ኢድሪስ ዘለቀና ከእናታቸው ወይዘሮ ምንንሽፋው በቀድሞ ወሎ ክፍለ ሀገር በቦረና ገነቴ አካባቢ በ1924 ዓ.ም ተወለዱ። ተቀዳሚ ሙፍቲ ከ1960 ዓ.ም ጀምሮ እስከ መስከረም 2018 ዓ.ም ድረስ ከመላው ኢትዮጵያ ለሚመጡ ተማሪዎች የሃይማኖት ትምህርትን በማስተማር እስከ መምህርነት ድረስ አብቅተዋል። ተቀዳሚ ሙፍቲ የእውቀት የሃይማኖትና የማህበራዊ አገልግሎት የሚሰጡ ተቋማትን በመመስረት የላቀ ተሳትፎም ነበራቸው። ተቀዳሚ ሙፍቲ በአዲስ አበባ ከተማ እስከ ህልፈተ ህይወታቸው ድረስ ዘጠኝ መስጊዶችንና በሀገሪቱ ገጠራማ አካባቢዎች ደግሞ በመቶዎች የሚቆጠሩ የሃይማኖት ተቋማትን በማስተባበር መስርተዋል። የእስላማዊ ባንኮች፣ ሚዲያዎችና የበጎ አድራጎት ድርጅቶችን እንዲመሰረቱና እንዲስፋፉ ያላሰለሰ ጥረትም አድርገዋል። በኢትዮጵያ የተለያዩ ከተሞች በመዘዋወርም ከ ሰላሳ በላይ ግጭቶችን በመፍታት የሃይማኖታዊ አባትነት አስተምሮ በሚፈቅደውና ለሰብአዊነትና ፍቅር እንዲሁም ሰላም ቅድሚያ በመስጠት ችግሮችን ፈተዋል። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ሰውነት ከእምነትም ከዘርም በላይ ነው በሚለው ዘመን ተሻጋሪ ንግግራቸው በሁሉም ኢትዮጵያውያን ልብ ሲታወሱ ይኖራሉ።